የኢትዮጵያ ንግድ ባንክ በዚህ ዓመት ከ3.1 ሚሊዮን በላይ ካርዶች ለማምረት እየሰራ ነው። የኢትዮጵያ ንግድ ባንክ ለሀገር ውስጥና ለውጭ አገልግሎቶች የሚውሉ ከ18 በላይ የተለያዩ ካርድ አይነቶችን አምርቶ ለደንበኞች እያቀረበ ነው። በቅርቡ ባንኩ ዓለም አቀፍ ተደራሽነትን ለማሳደግና ለደንበኞቹ ምቹ ሁኔታን ለመፍጠር የማስተር ካርድ ዓለም አቀፍ የቅድመ ክፍያ አገልግሎት መስጠት መጀመሩን የኢትዮጵያ ንግድ ባንክ የካርድ ማምረቻና ስርጭት ክፍል ኃላፊ አቶ ታሪኩ መኮንን ገልጸዋል። በርከት ያለ ጥቅም ነው የሚኖረው ደንበኛው አንደኛ ከሀገር ውጭ በሚሄድበት ሰዓት ካርዱ ላይ ጥሬ ገንዘብ ይዞ ከሚሄድ ካርዱ ላይ ተጭኖ ይዞ እንዲሄድና ና እንዲገለገል ያስችለዋል። ሀገር ውስጥ ከሂሳቡ ጋር ተገናኝቶ በቀን የተፈቀደለትን የወጪ መጠን ማውጣት ይችላል። እንዲሁም ደግሞ በየትኛውም ንግድ ስፍራዎች ላይ ሊገበያይበት የሚችለው መገበያያ መንገድ ነው። በመሆኑም ወደ ውጭ ሀገር የሚጓዙ ደንበኞች ካርዳቸውን አስቀድመው ማዘዝና መቀበል ይችላሉ ብለዋል። ደንበኞች ማንኛውም አይነት ካርድ የሚያስፈልጋቸው ከሆነ ወደ ኢትዮጵያ ንግድ ባንክ ቅርንጫፍ ሄዶ መጠየቅ እንደሚችሉም ተናግረዋል። ባንካችን ከሚያቀርባቸው ዲጂታል አገልግሎቶች አንዱ በካርድ ስለሆነ ደንበኞች ገንዘብን በጥሬ ከመያዝ ይልቅ በካርዳቸው ገንዘብ ማውጣትን ጨምሮ ብዙ ክፍያዎች ማድረግ እንደሚችሉም አክለዋል። ደንበኞች ካርዳቸውን ሲጠቀሙም ጥንቃቄ እንዲያደርጉ አሳስበዋል። ከደንበኞች ይጠበቃል ብለን የምናስበው ምንድን ነው? ካርዶቻቸውን በሚጠቀሙበት ጊዜ በተለይ ካርዶቻቸውን ዘራፊዎች ለመጠበቅ ወይም ገንዘባቸው እንዳይዘረፍ ለማድረግ አንደኛው ምስጢር ቁጥሮቻቸውን ለራሳቸው ብቻ በሚስጥር ሊይዙት ይገባል። ሌላው ደግሞ በኤቲኤም ማሽኖች ላይ ወይም በፖስት ማሽኖች ላይ ካርዶቻቸውንም ሲጠቀሙ ሚስጥር ቁጥሮቻቸውን በሚያስገቡበት ሰዓት ሌላ ሰው በማይመለከት አይነት ሁኔታ ሸፍነው ለራሳቸው ብቻ ማስገባትና መጠቀም ይኖርባቸዋል። የኢትዮጵያ ንግድ ባንክ ባለፈው ዓመት 4.1 ሚሊዮን የተለያዩ ካርዶች አምርቶ ለደንበኞች አቅርበዋል።